ባህሩ የእኛ ነው። ወደባችን በኃይል እንቀማለን፣ እነጥቃለን። የኛ ነው የነበረው፣ ጸጽቶናል። አምነን ፈርመን ሰእተናችሁ ነበር። አሁን ግን አምጡ እንዴ? የተሰጠ ነገር እኮ አይከለከልም። ባህሩ የናንተ ከሆነ ከሰጣችሁ አይከለከልም። ኤርትራ ደግሞ የራሷ ነው ባህሩ የራሴ ነው የማለት ሙሉ መብት አላት። ዓለም የሚያውቀው አሰብ የኤርትራ ነው። ሰሞኑን ኢትዮጵያ ቴሌቪዥን ላይ ይሄኛው ሳምንት ሳይ ያለፈው ሳምንት በኃይላችን በጡንቻችን እንግዲህ ብሔራዊ ቴሌቪዥን ነው እንደዛ የሚለው ኢትዮጵያ ቴሌቪዥን፣ በኃይላችን በጡንቻችን ብለው በኢትዮጵያ ባንዲራ አሸበርቀው አሳምረው ባህሩን እንዳለ ኢትዮጵያ ባንዲራ አንጥፈውበት ምናምን ነገር ባህራችን ቀማለን፣ የት ማይሄድም፣ አንገታችን ይቀላል ምናምን ነገር ተባለ። ከዛ ዓለማችን ያወቀው ወደ አፎም ኢሳያስ አፈወርቅ ወደ አፎም በዲክታተርነቱ ዓለማችን ያወቀው ለኢስት አፍሪካ ስጋት ይሆናል ተብሎ የተቀመጠ ጉልቻ ደግሞ ብድግ አለና የኢትዮጵያን ጠላት ያውቃል መቼም፣ እድሜ ለአቢይ አህመድ ጠላት አብዝቶላችኋል። ኢትዮጵያውያኖች፣ በጎረቤቶቻችሁ እንድትጠመዱ አድርጓችኋል። መቼም ረዥም ጊዜ እንደማይኖር ስላወቀ ነው አገራችሁን ከጎረቤት ጋር ከዛችም ትንኩፍ ከዛችም እየዞረ የሚናደፈው ማለት ነው። ከዛ አጅሬው ማነው፣ ወደ አፎም ኢሳያስ አፈወርቂ ከግብፅ መንግስት ጋር ሽርብትን ሽርብትን ሽርብትን ላል አንድ ጊዜ ታየ። ከዛ ፉከራ እንዳለ ቀረ። እናንተ የትኛው መንግስት ይዛችሁ ነው አብራችሁ? በኮመንት እናንተ በኮመንት ድንጋይ ጭንቅላት ጭንቅላቴን የምትሉኝ እኔ የሚገርመኝ ነገር እኮ ልክ ሕፃን ልጅ ረብሾ አስቸግሮ ልክ በትር ይዘህ መተህ ረፍ ምናምን ነገር ስትሉት ጸጥ የሚል እኮ ነው መንግስታችሁ። ለዚህ እኮ ነው ጨቅላ የምንለው። ዝም ብለን ከመሬት ተነስተን እኮ ጨቅላ አላልኩትም፣ እራሴን ወክዬ ስናገር ጨቅላ እኮ ዝም ብዬ ጨቅላ አላልኩትም። ይሄን መንግስት እንደ ህፃን ልጅ ነው፣ በትር ስታነሳ ጸጥ የሚል ልክ ከአብዱልፈታህ ሲሲ ጋር ሲያየው ኢሳያስ አፈወርቂን ፉከራው የለም፣ ምንም የለም፣ ምንም የለም። አሁን ደግሞ በዚህ ሁለት ቀን ማንን ልኳል? ፊልድ ማርሻል የትግራይን ህዝብ ስለጨፈጨፈ ከሻእቢያ ወታደር ጋር ሆኖ የትግራይን ህዝብ ስለጨፈጨፈ እንደገና በአማራ ህዝብ ላይ ስለተነሳ ፊልድ ማርሻል ብሎ እንትን ሰእቶታል። ምንድን ነው ማዕረግ ሰእቶታል? ስጠይቅና ትንሽ እንትን ስል ሳነብ ፊልድ ማርሻል የሚሰጠው አገር ከሌላ አገር ጋር ስት ጦርነት ገጥማ ስታሸንፍ ነው። የእርስ በርስ ግጭት ፊልድ ማርሻል ሲያሰጥ ግን አይገርማችሁም? እናላችኋለሁ ቂቢያም እንዳትሉኝ ቂቢያ አይደለም። እናላችኋለሁ? አጅሬው ደግሞ የኢትዮጵያን ጠላት ለኢትዮጵያ ስጋት የሆነችዋን ሀገር በደንብ ያውቃል። ይሱ ወደ አፎም ልክ ማለት ነው። አብዱልፈታህ ሲሲ የግብፁ መንግስት ጋር ሽርብትን ሽርብትን ሲል ጉራ የተባለ ሁሉ ቀረ። እንዲህ አይነቱም መንግስት ይዛችሁ ነው አሁን እናንተ ባህር የምትጠይቁት እንዴ? ባህር እኮ አሰብ እኮ የኢትዮጵያ የኤርትራ ህዝብ መፍቀድ አለበት። ልክ የኢትዮጵያ ህዝብ ፈቅዶ አምኖ ፈርሞ አሳልፎ እንደሰጠ የኤርትራ ህዝብ መፍቀድ አለበት። የኤርትራ በእንትን ነው፣ እንዲህ በሀይል ነው እንዲ የቀማችሁ፣ አልቀማችም እንጂ አሰብን። ስለዚህ በጸባይ በጋራ እንጠቀም ብሎ ህዝቡን ነው መጠየቅ፣ ህዝቡን ነው ማስፈቀድ፣ እኛን ነው ማስፈቀድ፣ እኛ ኤርትራውያኖችን ነው ማስፈቀድ እንጂ ዝም ብለህ ብድግ ብለህ ጦርነት ከፍታለሁ ምናምን ምናምን አለ እና አቶ ኢሱ ደግሞ እያያየና ለምን አላስቀዝ ነው ማለትና የግብፁ መንግስት ጋር ሁለቱም ቁመታቸው አንድ ነው፣ ስራቸውም አንድ ነው። ያው አብዱልፈታ ሲሲ ያው ማነሱ ኢሳያስ አፈወርቂ ለአብዱልፈታ ሲሲ ትልቅ ባለውለታው ነው። ምክንያቱም አብዱልፈታ ሲሲ በግብፅ ላይ የሚያደርሰው እንትን ችግር ከኤርትራ መንግስት የተማረው ትምህርት ነው። ለምሳሌ ልንገራችሁ እና አረብ ሀገር ሁናችሁ የሆነ መጥፎ ነገር ከተናገራችሁ ግብፃዊ ከሆናችሁ የእናንተን ቤተሰብ አማሾቻችሁ ቤት ሳይቀር ነው እስር ቤት የሚገቡት። በአብዱል ፈታህ ሲሲ ጊዜ ሙስሊሞች አንድ ሼክ ታውቃላችሁ፣ ዱሃ ሲቀመጡ የነበሩ አላህ ይርሐማቸው፣ ቀረዳዊ የሚባሉ ሼክ ኳተር ውስጥ አንዲት ንግግር ነው የተናገሩት። አላህን ፍራ ነው ምናምን ነገር ነው ያሉት። ሰው አትግደል ምናምን ነው ያሉት። ግብጽ መንግስት ልጃቸው የልጃቸው ባል የልጃቸው የአማቾቿ ቤት ሳይቀር ነው እስር ቤት የገቡት ግብጽ። ስለዚህ እቺን ትምህርት ደግሞ ከኢሱ አፈወድ አፎም ነው የተማሩት። ስለዚህ ኢሳያስ አፈወርቂ ዲክታተር ባይሆን ኖሮ የሁሉ ወጣት ኤርትራዊ ምን ምን የመሰለ ወጣት ኤርትራዊ እንኳን ለራሱ ለስንት ሀገር የሚተርፍ ጎበዝ ሰራተኛ በየሀገሩ አይፈስም ነበረ። ስለዚህ ከኢሳያስ አፈወርቂ ጋር ጦርነት ገጥመህ አሰብን አስመልሳለሁ ማለት ዘበት ነው። ያቢቹ ደጋፊዎች መልካም ዜና ይሁንላችሁ። አሰብን ማስመለስ አትችሉም። ከመለሳችሁ ከቲክቶክ ከሚዲያ እንዳለ እንትን ራሴን አገላለሁ። ያው ተራ ሰው ብሆንም ፋክቱን ነው የምነግራችሁ። አመሰግናለሁ። መልካም ቀን እና ጉራ ቀነሰ ለማለት ያህል ነው።